ክቡር አቶ ሀይሉ አዱኛ የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ ክቡር ኮሚሽነር ነጋ ወዳጆ የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ክቡራትና ክቡራን ጥሪ የተደረገላቸው እንግዶች ዚ የተገኛችሁ ብሔር ብሔረሰቦች ተወካዮች በድጋሜ እንኳን ለዚህ ልዩ ቀን አደረሳችሁ እንኳን ደህና መጣችሁ ማለት እፈልጋለሁ እንዲሁም በፋና ሚዲያ ኮርፖሬሽን በፋና ቴሌቪዥን በፋና ሬዲዮ በፋና ዲጂታል በመላው ዓለም ይህንን ልዩ ፕሮግራም የምትከታተሉ አድማጭ ተመልካቾቻችን እንኳን ለዚህ ልዩ ቀን አደረሳችሁ ማለት እንፈልጋለን። ኢሬቻ የኢትዮጵያ ብሔር ብሔረሰቦች እንጡራ ሀብት እንዲሆን፣ ኢሬቻ የሰላም፣ የፍቅር፣ የመቻቻል አብሮ የመኖር ኢሬቻ የልማት ነገን የተሻለ የማድረግ የእኩልነት ጨለማውን ዘመን አልፈን መጪውም ብርሃን የምንመኝበት የምናመሰግንበት የምስጋና በዓል ነው። ይህን የምስጋና በዓል የሁላችንም እንዲሆንና ተደራሽ እንዲሆን ሚዲያ ትልቅ አቅም አለው። በዚህ በኩል ፋና ሚዲያ ኮርፖሬሽን ኢትዮጵያን ለማብሰር ሌት ተቀን ስለሚሰራ ይሄ የእሬቻ እሴት የኢትዮጵያ ሕዝቦች ብሔር ብሔረሰቦች ሁሉ እንዲሆን ነገን የተሻለ ለማድረግ ኢትዮጵያን የምናበስርበት መልካም ገጽታችንን የምንገነባበት በመሆኑ ሬቻ የሰላም ሬቻ የልማት ሬቻ የትውልድ ቅብብሎች ወንድማማችነትና እህትማማችነት የሚያድግበት እሴት ስለሆነ ይሄን ልዩ ፕሮግራም ስናዘጋጅ ይህ እሴት በመላው ዓለም ተደራሽ እንዲሆን የቱሪዝም ምንጭነት ብቻ ሳይሆን ዛሬን ሰርተን ነገን ልናበስራት የምንፈልገውን ለነገ ትውልድ የምትሆነዋን ኢትዮጵያ በመገንባት ውስጥ ሁሉም የበኩሉ ሚና እንዲጫወትና የሬቻን የሰላምና የፍቅር የመቻቻልና የአብሮነት ተምሳሌትን ለመላው ዓለም ተደራሽ ለማድረግ አስቦ የተዘጋጀ ፕሮግራም ነው። ስለዚህ ይህም ፕሮግራም አብራችሁን እንድትከታተሉ እንድትቋደሱ፣ እዚህ ላይ የሚቀርቡ መልእክቶች ለነገ ትውልድ ኢትዮጵያን በማሻገር ውስጥ በከፍታ ውስጥ መሰረት ስለሚሆኑ አብራችሁን ሆናችሁ ይሄን ልዩ ቀን እንድትከታተሉ እጋብዛለሁኝ። ለመጣችሁትም በድጋሚ እንኳን ደህና መጣችሁ፣ እንኳን አደረሳችሁ ማለት ፈልጋለሁ። ሆራ ብሏ